የዓለም ቁጥር አንድ ሀብታም ጉልበታም ሀገር ፕሬዚደንት ዶናልድ ትራምፕ ስለተቀረው ዓለም በጣሙን ስለ አፍሪቃ የሚሉ የሚያደርጉት ግን የዘር ሀብት፣ ሃይማኖት ተባለጡን እንዳያጠናክረው ብዙዎችን እያሰጋ ነው። የዩናይትድ ስቴትስ መሪ የሚከተሉት መርህ ወይም አስተሳሰብ ለአፍሪቃውያንና ለእኩልነት አቀንቃኞች ግራ ከማጋባት አልፎ ሰሞኑን አናዳጅ አስፈሪ አሳሳቢም ብጤ ሆኗል። ጥቂት አብነት እየጠቃቀስን ላፍታም እስኪ አብረን እንቆዝም። መጀመሪያም ከ2017 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው፣ እስከ 2021 ሁለተኛም ከጥር 2025 ጀምሮ የዩናይትድ ስቴትስን የፕሬዚደንትነት ስልጣን የያዙት ቱጃር ፖለቲከኛ ዶናልድ ትራምፕ በቅርብ የሚያውቋቸው ደጋግመው እንዳሉት ለተቺም፣ ተቃዋሚ ተፎካካሪዎቻቸው በርግጥ ምሕረት የለሽ ብጤ ናቸው። በ2016 በተደረገው ምርጫም ትራምፕን የተፎካከሩት የዲሞክራቲክ ፓርቲዋ እጩ ሂላሪ ክሊንተን ነበሩ። ክሊንተን ፖለቲካ፣ ዲፕሎማሲን እንደ ቀዳማዊት እመቤት ከባለቤታቸው እንደ ሕዝብ ተወካይ ከንደራሴነት እንደ ዲፕሎማት ከውጭ ጉዳይ ሚኒስትርነት 24 ዓመታት ለምደውታል፣ ሰርተውበታለም። አሜሪካ ግን በርግጥ። የዋዛ አይደለም። ከዘመናት ልምድ ዕውቀት ሴት ይልቅ ሀብታም ነጋዴ ወንዱን ፖለቲከኛ መረጠ። በ2020 ሁለት ወንድ ነጭ አዛውንት ፖለቲከኞች ለውድድር ሲቀርቡለት ግን አሜሪካ ከሀብት ይልቅ በዘመናት ሂደት የካበተም የፖለቲካ ልምድ ዕውቀት ብስለትን መረጠ፣ ጆ ባይደንን። በ2024 ትራምፕን የገጠሙት የህንድ ጃማይካዋ ክልስ ውልድ የሕግ አዋቂ ሴናተር ምክትል ፕሬዝደንት ግን ሴት ፖለቲከኛ ነበሩ፣ ካሜላ ዴቪ ሃሪስ። ትራምፕ በቀላሉ አሸነፏቸው። ከፖለቲካ ጥበብ ይልቅ ንግድን ከዲፕሎማሲ ይበልጥ ኃይልን ከድርድር ይብስ ማናህሎኝነትን ከመተባበር በላይ ግለኝነትን የሚመርጡት ዶናልድ ትራምፕ በመጀመሪያው ይባል በሁለተኛው ዘመነ ስልጣናቸው ያስተዳድራቸው አብይ መርህ አንድና እሳቸው እንዳሉት አንድ ብቻ ነው፣ አሜሪካ ትቅደም። ዛሬ እዚህ የተሰበሰብነው አዲስ መመሪያ ለማወጅ ነው። አዋዡ በከተሞች በሙሉ በመላው የውጭ ርዕሰ ከተሞች፣ በሁሉም የሥልጣን ማዕከላት መሰማት አለበት። ከዛሬ ጀምሮ ሀገራችንን አዲስ ርእይ ይመራል። ከዛሬ በኋላ መመሪያው አሜሪካ ትቅደም ብቻ። አሜሪካ ትቅደም። ፕሬዚደንት ዶናልድ ትራምፕ ጥር 2017። ሁለተኛ ዘመነ ስልጣናቸውን ከጀመሩ ጀምሮም አሜሪካንን ለማስቀደም በሯን በሌሎች ሀገራት ዜጎች ላይ ዘጉ፣ ስደተኞችን ያባረሩ፣ ከውጭ በሚገቡ ሸቀጦች ላይ ግብር ወይም ታሪፍ ይጨምሩ ያዙ፣ ዩኤስ ኤይድን ጨምሮ በተለይ ለአፍሪቃ ከፍተኛ እርዳታ የሚሰጡ ድርጅቶችን ዘጉም። ዩስ ኤይድ በሚል ምሕጻረ ቃል የሚጠራው የአሜሪካ የእርዳታ ድርጅት ከሰሐራ በስተደቡብ ለሚገኙ የአፍሪቃ ሀገራት በ2024 ብቻ 12.7 ቢሊዮን ዶላር የሚያወጣ የምግብ የኤድስ መከላከያን ጨምሮ መድኃኒትና የህክምና መገልገያዎች እርዳታ ሰጥቶ ነበረ። የእርዳታ ድርጅቶች እንደሚሉት የትራምፕ መስተዳድር ባለፈው ጥር ድርጅቱ እንዲዘጋ መወሰኑ አምስት ነጥብ ሰባት ሚሊዮን የሚገመት የአፍሪቃ ህዝብን ወደ ከፋ ድህነት ይገፋል። ፕሬዚደንት ትራምፕ እንደሚሉት ግን መስተዳድራቸው ከአፍሪቃ ጋር የሚኖረው ግንኙነት እርዳታ በመስጠትና መቀበል ሳይሆን በንግድና በሸቀጦች ልውውጥ ላይ የተመሰረተ መሆን አለበት። ዩናይትድ ስቴትስ ከሳራ በስተደቡብ ከሚገኙ የአፍሪቃ ሀገራት ሁሉም ከፍተኛ የንግድ ልውውጥ የምታደርገው ከደቡብ አፍሪቃ ጋር ነው። የደቡብ አፍሪቃ ፕሬዚደንት ሲሪያል ራማፎዛን ባለፈው ግንቦት ዋይት ሃውስ በጋበዙበት ወቅት ግን ከንግድ ልውውጥ ይልቅ የደቡብ አፍሪቃ መንግስት ነጮችን ይጨቁናል፣ ሀብታቸውን ይወርሳል የሚል ወቀሳና ውንጀላ ነበር የደረደሩት። ሐምሌ ላይ በተቃራኒው በአፍሪቃ ጸጥታ፣ ፖለቲካ፣ ምጣኔ ሀብታዊ ይሁን ማህበራዊ እንቅስቃሴ ውስጥ ትንሽ ተጽዕኖ የሚያሳድሩትን የጋቦን፣ የጊኒቢሳው፣ የላይቢሪያ፣ የሞሪታንያና የሴኔጋል መሪዎችን ዋይትሃውስ ጋብዘው መስተዳድራቸው ዩናይትድ ስቴትስ ከአፍሪቃ ጋር ያላት ግንኙነት ከእርዳታ ወደ ንግድ መለወጡን አስታወቁ። አስተዳደሬ ከአፍሪቃ ጋር ያለውን ግንኙነት ዩናይትድ ስቴትስንና ሸሪኮቿን በሚጠቅመው በምጣኔ ሀብታዊ ልማት መስክ ለማጠናከር ይጥራል። ከእርዳታ ወደ ንግድ እየለወጥን ነው። ንግድ መሰረታዊ ጉዳይ እንደሆነ ብዙ ምሳሌዎችን መጥቀስ እችላለሁ። የትራምፕ ቃል ለብዙ አፍሪቃውያን አስደሳች ባይባልም ተስፋ አስቆራጭ ግን ባልሆነ ነበረ። ትራምፕ ሀገራቸው ለአፍሪቃ እርዳታ ከመስጠት ይልቅ ንግድን እንደምታጠናክር ቃል የገቡት ከአፍሪቃ ሀገራት ወደ ዩናይትድ ስቴትስ በሚገቡ ሸቀጦች ላይ እስከ 51 በመቶ የሚደርስ የቀረጥ ወይም የታሪፍ ጭማሪ ከጫኑ በኋላ መሆኑን ይሰቀቀኑ። እርግጥ ነው በተለይ ሌሶቶ ላይ የተጣለው የ51 በመቶ ታሪፍ ወይም የቀረጥ ጭማሪ ኋላ ተሻሽሏል። 32 የአፍሪቃ ሀገራት ይጠቀሙበታል የተባለው የዩናይትድ ስቴትስ አጓ ደንብም ከጥቅምት በኋላ እስካሁን አልተራዘመም። ከፍተኛ ታሪፍ ከተጣለባቸው የአፍሪቃ ሀገራት አንዷም ከዩናይትድ ስቴትስ ጋር ከፍተኛ የንግድ ልውውጥ የምታደርገው ደቡብ አፍሪቃ ናት። ትራምፕ ባለፈው ግንቦት በግልጽ እንዳሉት ደቡብ አፍሪካ ላይ ያላቸው ቅሬታ ወይም ጥላቻ ከምጣኔ ሀብት ከንግድ ወይም ከፖለቲካም የዘለለ ነው። የዘር የነጭ ዘር። ትራምፕ የደቡብ አፍሪቃ እንግዳቸው ራማፎዛ ፊት ቪዲዮና ፎቶግራፎች ደርድረው የደቡብ አፍሪቃ መንግስት ነጮችን እንደሚጨ ቁን ሀብታቸውን በተለይም መሬታቸውን እንደሚዘርፍ እንደሚያሰቃያቸውም ሲተቹ፣ ሲያወግዙ፣ ሲያስፈራሩም ነበረ። አንዳንዶቹ ፎቶግራፎች ኮንጎ ዲሞክራቲክ ሪፐብሊክ ውስጥ የተነሱ መሆናቸው ቢረጋገጥም የነጮችን የበላይነት ለማስከበር ቆርጠው የተነሱ የሚመስሉት ዶናልድ ትራምፕ ግን ነጭ ደቡብ አፍሪቃውያን ወደ አሜሪካ እንዲሰደዱ ፈቀዱላቸው። አሜሪካ ጥግ የምትገኘውን የጀማይካ ስደተኞችን ሳይቀር ከአሜሪካ ወደ አፍሪቃ ያስግዛሉ። መሰደድ የማይፈልጉትን የደቡብ አፍሪቃ ነጭ ዜጎችን ግን ወደ አሜሪካ ይጋብዛሉ። ከአፍሪቃ ጋር የንግድ ግንኙነትን ማጠናከር እሻለሁ ይላሉ። ደቡብ አፍሪቃን በዘረኝነት ያወግዛሉ። ዶናልድ ትራምፕ በሚቀጥለው ቅዳሜ ደቡብ አፍሪቃ ውስጥ በሚደረገው የቡድን ሀያ ጉባኤ ላይም ዩናይትድ ስቴትስ እንደማትወከል ትራምፕ አስታውቀዋል። ደቡብ አፍሪቃም ከቡድኑ መውጣት አለበት እያሉም ነው። ምክንያት ደቡብ አፍሪቃ ነጮችን የምትጨቁን ኮሚኒስታዊት ሀገር ስለሆነች ማያሚ ለትውልዶች ከደቡብ አፍሪቃ ኮሚኒስታዊ ጭቆና ላመለጡ ሰዎች መጠጊያ ናት። ደቡብ አፍሪቃ ውስጥ የቡድን ሀያ ጉባኤ ይደረጋል። እዚያ አልሄድም። ደቡብ አፍሪቃ ቡድን ውስጥ መኖር አይገባትም። እዚያ የሚፈጸመው በጣም መጥፎ ነው። አልሄድም። አባል መሆን የለባትም። የደቡብ አፍሪካ ፕሬዝደንት ሲሪያል ራማፎዛም ባለሥልጣኖቻቸውና የመብት ተሟጋቾች የፕሬዝደንት ዶናልድ ትራምፕን ውንጀላም አልተቀበሉትም። ሰውየው ግን ሀቅ ሲጋለጥ ህቅ እያላቸው በጉባኤው ላይ ምክትላቸውን ለመላክ የገቡትን ቃል አጥፈው ዩናይትድ ስቴትስ ጨርሶ እንደማትወክል አስታውቀዋል። ትራምፕ ደቡብ አፍሪቃን ነጮችን የምትጨቁን ኮሚኒስታዊት ፈላጭ ቆራጭ እያሉ የወነጀሉት የቻይና ኮሚኒስት ፓርቲ ዋና ጸሐፊ ሺጂፒንግን ለማነጋገር ደቡብ ኮሪያ ደርሰው በተመለሱ በሁለተኛ ሳምንቱ ነው። በርግጥ ኮሚኒስቱ ማን ነው? ከቡድን ሀያ ወይም ከደቡብ አፍሪቃ በፊት የትራምፕ ውንጀላ ዛቻና ማስፈራሪያ ያነጣጠረው ናይጄሪያ ላይ ነበረ። ትራምፕ እንዳሉት የናይጄሪያ ጂሃዲስቶች በክርስቲያኖች ላይ የዘር ማጥፋት ወንጀል እያደረሱ ነው። የናይጄሪያ መንግስት ጥፋቱን ለመከላከል በጂሃዲስቶቹ ላይ ሁነኛ እርምጃ ካልወሰደ ዩናይትድ ስቴትስ ትራምፕ እንዳሉት አፍሪቃዊቱን የ230 ሚሊዮኖች ሀገርን ትደበድባለች። ናይጄሪያ መንግሥት በክርስቲያኖች ላይ የሚፈጽመውን ግድያ መፍቀዱን ከቀጠለም ዩኤስኤ ለናይጄሪያ የምትሰጠውን እርዳታና ድጋፍ በሙሉ ታቋርጣለች። የጦር ሚኒስትራችን ሊወሰድ የሚችለውን እርምጃ እንዲያዘጋጅ መመሪያ ሰጥቻለሁም። የምንደበድብ ከሆነ ፈጣን፣ ጠንካራና ጣፋጭ ነው። ትራምፕ የናይጄሪያ ጽንፈኛ ታጣቂዎችን ማውገዛቸውን የናይጄሪያ መንግሥት ባለሥልጣናት፣ አንዳንድ የሃይማኖት መሪዎችም ደግፈውታል። ጂሐዲስት ያሏቸው ኃይላት ከሚያደርሱት ጉዳት ለክርስቲያኖቹ ብቻ መቆርቆራቸው፣ ከሁሉም በላይ አንዲት ሉዓላዊት አፍሪቃዊት ሀገርን ለመውረር መዛታቸው ግን ከአቡጃ አልፎ የአፍሪቃ ኅብረት ተቃውሞንም አስከትሏል። የኅብረቱ ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ባለፈው ሳምንት እንዳሉት የትራምፕን አይነት አስተያየት ከመስጠት በፊት አስተያየት ሰጪው ሁለቴ ሊያስብ ይገባዋል። ለመሆኑ በቅርብ ዓመታት የዘር ማጥፋት ወይም የጦር ወንጀል የተፈጸመው ናይጄሪያ ይሆን? ብቻም ትራምፕ ስምንት ጦርነት አስቆሚያለሁ ይላሉ። እንደ ጠቅላይ አዛዥ የሚያዘምቱት ጦር ግን ሶማሊያን፣ የመንን፣ ኢራንን፣ የቬኔዙዌላ ጠረፍን ይደበድባል። አሁን ደግሞ ናይጄሪያ ላይ እየዛቱ ነው። ትራምፕ ከአፍሪቃ ጋር የንግድ ልውውጥን አጠናክራለሁ ይላሉ። የአፍሪቃ ትላልቅ ሀገራትን ይወነጅላሉ፣ ያስፈራራሉም። ወንጀለኛ የሚባሉ ስደተኞችን ግን ወደ አፍሪቃ ሀገራት ያስግዛሉ። ነጋሽ መሐመድ ነኝ። ቸር አሰማን